የከብት ወተት መጠጣት በሴቶች ልጆች እድሜ ቀደም ማምጣት ይችላል። እንግዲህ ይህ የተለመደ እምነት ነው እና ብዙ ወላጆች የከብት ወተት ተዉ፣ ምክንያቱም ልጆቻቸው እድሜ ቀደም ማምጣት ይችላሉ ብለው ያስባሉ። እንግዲህ እውነተኛው ማስረጃ የምንላቸው ነገር እንደሆነ የከብት ወተት በልጆች እድሜ ቀደም ማምጣት ይችላል ወይም አይችልም የሚለው የሚያረጋግጥ ወይም የሚያስተር የተረጋገጠ ማስረጃ የለም። እንግዲህ እናንተ እንደ ወላጆች ምን ማድረግ አለባችሁ? እንግዲህ በጽኑ የከብት ወተት መስጠት ካልፈለጋችሁ ልጆቻችሁ በምግባቸው በቂ ካልሲየም እንዲያገኙ የከብት ወተት ተውላል ማቅረብ ይኖርባቸዋል። እንግዲህ የምትመርጡት አማራቾች እንደሆነ ወይም ኦርጋኒክ ወተት ወይም በከብት ወተት ውስጥ የሆርሞን መጠን ዝቅተኛ የሆነ ስኪም ወተት መጠቀም ይችላሉ ወይም ወደ ተክል የተመሰረተ የወተት ምርቶች ማዞር ይችላሉ። እንግዲህ እነዚህ ሶስት አማራቾች ናቸው። እንግዲህ የተክል የተመሰረተ የወተት ምርቶች ሲጠቀሙ ልጆች በቂ የካልሲየም መጠን እንዲያገኙ የተጨመረ ወተት መጠቀም አለባቸው። እንግዲህ ለምን ከልጆቻችሁ የከብት ወተት ሲወገድ እንጨነቃለን? ምክንያቱም የከብት ወተት ለሚያድጉ ልጆች ብዙ ካልሲየም ይሰጣል። የሚያድጉ ልጆች በቀን ቢያንስ 500 ሚሊ ግራም ካልሲየም ያስፈልጋቸዋል። ስለዚህ የከብት ወተት ካስወገዱ እና እነዚህን አማራቾች ካልሰጣቸው የልጆቻችሁ የአጥንት ጤና ሊጎዳ ይችላል።